አያደርገውና ድንገት ምኑንም በማታውቁትና ባላላችሁት ጉዳይ ላይ በከባድ ወንጀል ተፈርጃችሁ የእድሜ ልክ እስራት አሊያም የሞት ፍርድ ቢፈረድባችሁና ሰሚ ብታጡስ? ታዲያ በዛሬ ቪዲዮ ያለ እውነት በተሳሳተ ፍርድ ዘብጥያ ውርደው ህይወት ዘመናቸውን በእስር ያሳለፉና በስተመጨረሻም መጨረሻም እውነት ነፃ ያወጣቻቸው አሳዛኝ ሰዎችን አብረን እናያለን። አስረኛ ዴብራ ሚኬ ዴብራ ባልፈጸመችው የግድያ ወንጀል የሞት ፍርድ ተፈርዶባት ተራዋን በመጠባበቅ ላይ የነበረች ሴት ስትሆን ያለ ጥፋቷም 22 ዓመታትን በእስር አሳልፋለች። ታዲያ ዴብራ የአሪዞና ነዋሪ ስትሆን የአራት ዓመት ልጇ በጥይት ተመቶ በመገኘቱ አርማልዶ ቦልዴ በተባለ መርማሪ ፖሊስ አማካኝነት ገዳይዋ እሷ መሆኗን ማመኗን ለፍርድ ቤት በመናገር ክስ እንዲመሰረትባት አድርጓል። ዴብራ ግን በተደጋጋሚ ለፍርድ ቤት ቤት ቀርባ በተናገረችው መሰረት ለመርማሪ ፖሊሱ የሰጠችው ምንም አይነት ቃል እንዳሌለ እና ልጇ ላይም ፈጽሞ እንደ አይነት ነገር እንደማታደርግ በተደጋጋሚ ብትናገርም ፍርድ ቤቱ ግን በሞት እንድትቀጣ በመወሰን ክሱ እንዲቋረጥ ቢያደርግም ጉዳዩ በብዙዎች ዘንድ ጥያቄ ማስነሳቱን ተከትሎ በድጋሚ የምርመራ መዝገብ እንዲከፈት ተደርጓል። መርማሪ ፖሊሱ አርማልዶ ከዚህ ቀደም በተደጋጋሚ ተጠርጣሪዎችን ህገወጥ በሆነ መልኩ በማስፈራራት እና ያላሉትን እንዳሉ በማድረግ የሐሰት ክሶችን በመመስረቱ ይታወቅ ስለነበር ዴብራ ሚኬንም እንዲሁ ልጇን መግደሏን አምናለች ሲል ያቀረበውን መረጃ ሐሰት እንደነበር ሊደረስበት ችለዋል። ዴብራም ለፍርድ ቤቱ እንዲህ ስትል በተሰበረ ልብ ተናግራለች። ልጄን በሞት ማጣቴ እጅግ ከባድ ሆኖ ሳለ ባልሰራውት ወንጀል መከሰሴ ደግሞ ሌላ ከባድ ሐዘን ሆኖብኛል ስትል እንባ የተናነቃት ተናግራለች። በዚህም መሰረት ዴብራ ከ22 ዓመታት በኋላ በነፃ እንድትለቀቅ ተደርጓል። ዘጠነኛ ኪምበርሊ ሎንግ የሪቨርሳይር ነዋሪ የሆነችው ኪምበርሊ ከአድካሚ ውሏዋ ተመልሳ የፍቅረኛዋ ቤት በሄደችበት ወቅት ነበር ፍጹም ባልጠበቀችው ሁኔታ ፍቅረኛዋን ሞቶ ያገኘችው። ታዲያ በሁኔታውም ተደናግጣ ወዲያውኑ ለፖሊሶች ብታሳውቅም በቦታው በመገኘቷ ብቻ ዋነኛ ተጠርጣሪ ሆና ፍርድ ቤት ትቀርባለች። በዚህም የእድሜ ልክ ጽኑ እስራት ተፈርዶባት የነበረ ሲሆን ሰባት አመታትን በእስር ካሳለፈች በኋላ ግን በተደ ያደረገው የዲኤንኤ ምርመራ መሰረት ሎንግ ፍቅረኛዋ ከሞተ ከሰዓታት በኋላ በቦታው እንደደረሰችና ና በቦታው ሌላ ያልታወቀ ጾታው ወንድ የሆነ ግለሰብ ማስረጃ እንደነበረም ሊረጋገጥ ችለዋል። ይህንንም ተከትሎ ሎንግ ከእስር በነፃ ከመለቀቋም በተጨማሪ ያለ ጥፋቷ ለታሰረችባቸው ዓመታት ማካካሻ የ 386000 ዶላር ካሳ ተከፍሏታል። ስምንተኛ ዳንኤል ቪያገስ። ዳንኤል በሐሰት በተከሰሰበት የግድያ ወንጀል ምክንያት 18 ዓመታትን በእስር ያሳለፈ አሳዛኝ ሰው ሲሆን ክሱም ሲመሰረትበት ገና የ16 ዓመት ታዳጊ ነበር። ምንም እንኳን ግድያውን ባይፈጽምም በወቅቱ ያሰረው ፖሊስ ወንጀሉን እንደፈጸመ እንዲያምን በማስፈራራትና የተጻፈ የወረቀት ሁሉ ላይ ወንጀሉን እንደፈጸመ አምኖ እንዲፈርም ያስገድደዋል። ይህንን ካስደረጉት በኋላም ባዘጋጁት የሐሰት ምስክር አማካኝነት ዳንኤል ፍርድ ቤት ቀርቦ የእድሜ ልክ ጽኑ ስርዓት እንዲፈረድበት ያደረጉ ሲሆን አስራ ስድስት ዓመታትን ባልሰራ ወንጀል በእስር ከቆየ በኋላ ግን እውነታው ስለተረጋገጠ በነፃ የተለቀቀ ሲሆን ደግሞ ወደ ፍርድ ቤት ቀርቦ ንጽህናው በተነገረበት ዕለትም የተሰማውን በእንባ የታጀበ ደስታና የቤተሰቦቹ ደስታ እጅግ ልብን የሚነካ ነበር። ሰባተኛ ክሌሜንቴ አጌሬ። ይህ ሰው ክሌሜንቴ ይባላል። ምኑንም በማያውቀው ጉዳይ ነበር በሁለት ሰዎች የግድያ ወንጀል ተከሶ በሞት እንዲቀጣ የተፈረደበት። ክሱ ሊመሰረትበት የቻለው በአንዲት ምሽት እሱ ይኖርበት ከነበረው መኖሪያ ቤት በቅርብ ርቀት ላይ ይኖሩ የነበሩ እናትና ልጅ ገላሃል በሚል ሲሆን በዕለቱም ክሌሜንቴ ሁሌም እንደሚያደርገው ከጎረቤቶቹ ቤት በመሄድ ቢራ እንዲሰጡት ለመጠየቅ ወደ ቤታቸው ጎራ ቢልም ያጋ ያጋጠመው ነገር ግን ፍጹም ያልጠበቀው ነገር ነበር። በእለቱ እናትና ልጅ ጭር ባለ ቤት ውስጥ ህይወታቸው አልፎ ያገኘ ሲሆን፣ እሱም በሰዓቱ በነገሩ በመደናገጥ ህይወታቸውን ለመታደግ የቻለውን ቢሞክርም ሳይሳካለት በመቅረቱ በድንጋጤ እዛው ትቷቸው እግር አውጪኝ ብሎ ወደ ቤቱ ሄዶ ይመለሳል። ፖሊስም በቦታው ሲደርስ በአካባቢው ያገኘው ክሌሜንቴን ብቻ ሲሆን፣ ለጉዳዩ ግንባር ቀደም ተጠያቂው እሱ ይሆናል። ታዲያ ክሌሜንቴም ፍርድ ቤት ቀርቦ ቃሉን ሲሰጥም ለምን ወዲያውኑ ለፖሊሶች እንዳላመለከተ ሲጠየቅ በቅርቡ ከሜክሲኮ ስለመጣና ህጋዊ ፍቃድ እንኳን ያላገኘ ስለነበር እንደሆነ ቢናገርም እነሱ ግን ወንጀሉን የፈጸመው እሱ እንደሆነ በመደምደም ነበር ጆሮም ሳይሰጡት የሁለቱ እናትና ልጅ ገዳይ እሱ እንደሆነ ተደርጎ የተወሰነበት። ይህንንም ተከትሎ በተከሰሰበት የሁለት ሰዎች ህይወት ማጥፋት ወንጀል የሞት ቅጣት እንዲተላለፍበት የተወሰነ ሲሆን በዚህም 11 ዓመታትን በእስር ካሳለፈ በኋላ በድጋሚ በጠበቃው አማካኝነት በተከፈተው የምርመራ መዝገብ በእለቱ የተገኘው ዲኤንኤ የክሌሜንቴ ቢሆንም በቦታው የተገኘው ግን ህይወታቸውን ለማትረፍ እየሞከረ እንደነበረ ተረጋግጠዋል። በዚህም የተነሳ ይህ ሰው ከ11 ዓመት እስር በኋላ በነፃ እንዲለቀቅ የተደረገ ሲሆን በውሳኔውም እጅግ በመደሰት ከልቡ ዳኛዎቹን እንደሚያ አመሰግን እንባው እየተናነቀው ተናግረዋል። ለዚህም 720 ሺ የአሜሪካን ዶላር ቢፈቀድለትም እሱ ግን ገንዘቡ ያንሰኛል በማለት በድጋሚ በጠበቃዎቹ አማካኝነት ማሻሻያ እንዲደረግለት በክርክር ሂደት ላይ ይገኛል። ስድስተኛ ሱዛን ሚለን ሱዛን ባልሰራችው የግድያ ወንጀል ያለምንም የይግባኝ መብት የዕድሜ ልክ ጽኑ እስራት ተፈርዶባት በእስር ቤት እንድትቆይ የተገደደች ሴት ስትሆን ታዲያ ይህም የሆነው በሐሰት በመሰከሩባት ምስክሮች አማካኝነት ነበር። የሎስ አንጀለስ ካሊፎርኒያ ነዋሪ የነበረችው ሱዛን በግድያ ወንጀል ተጠርጥራ ስትታሰር 42 ዓመቷ የነበረ ሲሆን ታዲያ ሀገር ሰላም ብላ ለልጇ በርገር በመግዛት ላይ ሳለች ነበር ምኑንም በማታውቀው ጉዳይ ወደ እስር ቤት የተወሰደችው ከልጇ ጋርም ከዛ ሰዓት አንስቶ ለሰባት ዓመታት ያክል ሳትገናኝ የቆየች ሲሆን ክሱ የነበረውም የቀድሞ ፍቅረኛ ሽን ገለሻል የሚል ቢሆንም ሱዛን ግን ምንም የምታውቀው ነገር እንደሌለ በተደጋጋሚ ልታስረዳ ብትሞክርም ሰሚ ጆሮ አላገኘችም ነበር። በወቅቱም ለፖሊሶች ጥቆማ ባደረገው ምስክር አማካኝነት ሱዛን ምንም ባላጠፋችው ጥፋት 17 ዓመታትን በእስ ለእግዚአብሔር እንድትቆይ የተደረገ ሲሆን እውነት ቢዘገይም መውጣቱ አይቀርምና በስተ መጨረሻ ምስክሩ የሐሰት ምስክርነት እንደሰጠ እና ሱዛንን ሆን ብሎ በተቀነባበረ ሴራ እንዳሳሰራት ሊደረስበት በመቻሉ ሱዛን ነጻ ልትወጣ ችላለች። ጆሮዋን ማመን ያቃታት ሱዛንም በደስታ እንደ ልጅ እየቦረቀች የታየች ሲሆን የናፈቀችውን ልጇንም አግኝተዋለች። ለደረሰባት ጉዳትም የ5970 የአሜሪካን ዶላር ካሳ የተሰጣት ሲሆን የሎስ አንጀለስ አስተዳደር ደግሞ ተጨማሪ 12 ሚሊዮን ዶላር ካሳ አበርክተውላታል። አምስተኛ ክሪስቲን ላቦቶ ክሪስቲን ባልሰራችው ወንጀል ተከሳ 16 ዓመታትን በእስር ቆይታለች። በምትኖርበት ላስ ቬጋስ ውስጥ አንድ ጎዳና ላይ የሚኖር ሰውን በግፍ ገድላለች በሚል ነበር ገና በ18 ዓመቷ ለእስር የተዳረገችው። በዚህም የ25 ዓመታት እስር ተፈርዶባት ዘብጥያ የወረደች ሲሆን ታዲያ 16 ዓመታትን በእስር ካሳለፈች በኋላ ግን በግድያው ቀን ክሪስቲን ከቤተሰቦቿ ጋር ርቃ ሄዳ እንደነበረ እና ወንጀሉንም በጭራሽ ልትፈጽመው እንደማትችል የሚያረጋግጥ መረጃ በመገኘቱ ነጻ ልትወጣ ችላለች። ክርስቲን ነጻ ከተለቀቀች በኋላም ከአስራ ስድስት አመታት በኋላ የናፈቀችውን ንጹህ አየር መተንፈስ በመቻሏ እጅግ ስትደሰት ታይታለች። ታዲያ በሐሰት ይህን ሁሉ አመት እንድትታሰር ላደረገው የሎስ አንጀለስ ፖሊስ ዲፓርትመንት መንግስት ላይ ክስ የመሰረተች ሲሆን ጉዳዩም በሂደት ላይ ይገኛል።

ይህ ሰው ጆን በን ይባላል። ህይወት ፊቷን አዙሯበት ምኑንም በማያውቀው ድፍን 27 ዓመታትን በእስር እንዲያሳልፍ የተፈረደበት አሳዛኝ ሰው ሲሆን ጆን ፍርዱ በተሰጠበት ዕለት ፊቱ በእንባ የታጠበ ለዳኞቹ ግድያውን የፈጸመው እሱ እንዳልሆነ በመማፀን ቢጠይቅም የዳኞቹን ጆሮ ግን አላገኘም ነበር። ጆን ገና የ14 ዓመት ታዳጊ ሳለ ነበር በአንዲት የ21 ዓመት ሴት ግድያ ወንጀል ተጠርጥሮ በመርማሪ ፖሊስ ሉዊስ ሉዊስ ጋርሲላ አማካኝነት ይህ ልጅ ክንዶቹ ላይ የብረት ካቴና ታስሮ ወደ ዘብጥያ እንዲወሰድ የተደረገው ጆን ተፈጽሟል በተባለው ወንጀል ግንባር ቀደም ተጠርጣሪ የሆነበትን ምክንያት ወንጀሉ ተፈጸመ በተባለው ቦታ አሻራው በመገኘቱ ሲሆን በዚህም 16 ዓመታትን በእስር 11 ዓመታትን ደግሞ በይግባኝ በተሰጠው ዋስ አማካኝነት የወጣትነትንና የጉልምስና ዕድሜውን አሳልፈዋል። ታዲያ ጆን ሁልጊዜ ወንጀሉን እሱ እንዳልፈጸመው ለፍርድ ቤቱ ለማሳመን ከፍተኛ ጥረት ሲያደርግ የቆየ ሲሆን በስተ መጨረሻ ግን እውነትና ንጋት እያደር ይጠራል እንደሚባለው ጆን ንጽህናው በመረጋገጡ በነፃ እንዲለቀቅ ተደርጓል። በተደረገው ተጨማሪ ማጣራትም መጀመሪያውኑ የተፈጸመ ግድያ ወንጀል አለመኖሩንና የአሰሮ ፖሊስም ሆን ብሎ ጆንን እንዲታሰር እንዳደረገ ሊረጋገጥ ችሏል። ታዲያ በፖሊሱ ላይም ክስ እንዲ መሠረትበት ትዕዛዝ የተላለፈ ሲሆን ይህ ውሳኔ በተወሰነበት ቅጽበትም በፍርድ ቤቱ እጅግ ልብን የሚሰብር ድባብ ተፈጥሮ ነበር። ጆንም የደስታ እንባ ያነባ እያነባ ዳኛዋን አመስግኖ ለ27 ዓመታት ንጽህናውን ለማስመስከርና ህይወቱን ለማዳን እጅግ እንደለፋ ተናግረዋል። ዳኛዋም ሁለት እጆቿን ዘርግታ እጆቹን በመያዝ ሐዘኑን ተጋርታለች። ሪኪ ጃክሰን ሪጊ 39 ዓመታት ሙሉ ባልፈጸመው የግድያ ወንጀል ተከሶ እስር ቤት ያሳለፈ ሲሆን ኦሃዮ ውስጥ የሚኖር የ18 ዓመት ታዳጊ ሳለ ነበር በቁጥጥር ስር የዋለው። ታዲያ በወቅቱ የነበረው ብቸኛ ምስክር የ16 ዓመት ጓደኛው ኤዲ ቨርነር ብቻ ሲሆን ምስክርነቱን የሰጠው በፖሊሶች ተገዶ እንደነበረ ተናግረዋል። ሪኪ በመጀመሪያው የፍርድ ውሳኔ በኤሌክትሪክ ወንበር ላይ ተቀምጦ በሞት እንዲቀጣ የተላለፈ በት ቢሆንም ሁለት ዓመታትን ተራውን ሲጠብቅ በእስር ከቆየ በኋላ ግን በሁለተኛው የፍርድ ቤት ቀጠሮ ውሳኔው ዝቅ ብሎ ዕድሜ ልክ እንዲታሰር ተፈርዶበታል። ታዲያ 39 ዓመታትን በእስር ካሳለፈ በኋላ አሁን ላይ 52 ዓመት የሞላው ሲሆን መጀመሪያ የመሰከረበት የድሮ ጓደኛውም የጊዜ ጉዳይ ሆኖ ምስክርነቱን የሰጠው ተገዶ እንደነበረ በመናገር ሪኪ በነፃ እንዲለቀቅ ምክንያት ሆኗል። ይህንንም ተከትሎ ሪኪ በስተመጨረሻ የነፃነት አየሩን እየተነፈሰ ከእስር ቤቱ በነፃ ከተለቀቀ በኋላ የአንድ ሚሊዮን ዶላር ካሳ እንዲሁም ላወጣቸው ወጪዎች ማካካሻ እንዲሆነው 2.5 ሚሊዮን ዶላር ቢሰጠውም የተነጠቀውን ዕድሜውን ግን አልመለሰለትም። ክሊፈርድ ዊሊያምስ ክሊፈርድ ባልፈጸመው የግድያ ወንጀል የሞት ቅጣት ተፈርዶበት 43 ዓመታትን በእስር ያሳለፈ ሰው ሲሆን፣ በፍሎሪዳ ውስጥ ነዋሪ የነበረው የያኔው የ34 ዓመት ክሊፈርድ ከ18 ዓመቱ ያጎቱ ልጅ ናታን ማየርስ ጋር ነበር ባልፈጸሙት ወንጀል የተከሰሱት። በሰዓቱ በአንዲት ሴት ላይ በተደረገ ያልተሳካ የግድያ ሙከራ ላይ የተረፈችው ሴት ጥቃቱን የፈጸሙባት ሁለቱ መሆናቸውን በስማቸው በመጥራት ሳይቀር ነበር ለፖሊሶቹ መናገሯን ተከትሎ ፖሊሶች ያለምንም ተጨማሪ መረጃ ሁለቱን በቁጥጥር ስር እንዲውሉ ያደረጓቸው። ከዚያም ክሊፈርድ በሞት ማየርስ ደግሞ በእድሜ ልክ ጽኑ ስርዓት እንዲቀጡ ውሳኔ የተላለፈባቸው ሲሆን ከ43 ረጅም ዓመታት የእስር ቤት ቆይታ በኋላ ግን በድጋሚ ጉዳዩ ለምርመራ ይበቃና ሁለቱም ከወንጀሉ ጋር የሚያገናኛቸው ምንም ነገር እንደሌለ ሊረጋገጥ በመ ሉ ሁለቱንም በነፃ እንዲለቀቁ ተወሰነላቸው። ታዲያ ይህንን ሲሰሙም በደስታ ተቃቅፎ የደስታ እምባ ሲያለቅሱ የታየ ሲሆን ለዚህም ማካካሻ የሆናቸው ዘንድ የአሜሪካ መንግስት ለእያንዳንዳቸው የሁለት ሚሊዮን ዶላር ካሳ አበርክቶላቸዋል። እናም እውነት ቀኗን ጠብቃ ብትወጣም ለእነዚህ እግር ኳስ ተጫዋቾች ግን ነገሩ የተገላቢጦች ነው። ምክንያቱም እነዚህ ታዋቂ የእግር ኳስ ተጫዋቾች ህይወት ፊቷን ያዞረችባ ቸው ናቸው። ስለነዚህ ታዋቂ የእግር ኳስ ተጫዋቾች ማንነት ማወቅ ከፈለጋችሁ እዚህ ጋር ያለችውን የምስል ምልክት ንኳት፣ እዛው እንገናኝ።